ሰላም፣ ጤና ይስጥልኝ። ወደ ቻናል የቤተሰቦች የእለቱን አዳዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። በማእከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የጎንደር በጋሻው ብሎ ራሱን እየሰየመው የጽንፈኛው ክፍለ ጦር ምክትል አዛዥ የነበረው ራሱ አብነት መንግስት በሰጠው የሰላም ጥሪ አዋጅ መሰረት ጥሪም ተቀብሎ 1120 ጥይትና ከ2000 ሸል ጋር እንዲሁም አንድ ብሬን 11 ክላሽ አንድ ፎል አንድ ምንሽር በመያዝ እንግዲህ እጁን ለሀገር መከላከያ ሰራዊት በሰላም ሰጥቷል ማለት ነው። በተመሳሳይ ዜና በሰሜን ሜጫ ወረዳ እጅ የሰጡ ወንድሞችም አሉ። በሰሜን ጎጃም ዞን ሜጫ ወረዳ ጫካ የቆዩ ታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀብለው ለጣና ክፍለ ጦር ሁለተኛ ሻለቃ አንደኛ ሻምበል በሰላም መንገድ እጅ ሰጠዋል ማለት ነው። የኮሎኔል ታደሰ ሙሉነ ብርጌድ አምስተኛ ሻለቃ አራተኛ ሻምበል አባል የነበሩ ሙሉ የንብረት መለሰና ግዛቸው ለአቃ አድማስ የታጠቁ አባላት የነበሩ በዛሬ ዕለት በሰላም መንገድ እጅ ሰጥተዋል። የወረዳው ሚሊሻ ጽህፈት ቤት ኃላፊ አቶ ምናለ ታረቀኝና አቶ ያዛቸው ጥላሁን አቀባበል አድርገውላቸዋል። ታጣቂ ኃይሎቹ በተሳሳተ ግንዛቤ ማህበረሰባቸውን ለከፋ ስቃይና እንግልት ሲዳርጉ መቆየታቸውን ነው የገለጹት። ማለት ነው። አሁንም በተመሳሳይ በማዕከላዊ ጎንደር ዞን በላይ አርማጭሆ ወረዳ በተለያዩ ቀበሌዎች ከህግ ርቀው ሲንቀሳቀሱ የነበሩ ታጣቂ ኃይሎች ወደ ሰላም ተመልሰዋል። ማለት ነው። በሀገር ሽማግሌና በወረዳው አመራር የጋራ ጥረት በጫካ ይንቀሳቀሱ የነበሩ የታጣቂ ቡድን አባላት በመንግስት የተደረገውን የሰላም ጥሪ በመቀበል እጃቸውን ለመንግስት ሰጠዋል። ወጣት ጋሻው አስፋው ዳኛው በአዲስ ጌ ቀበሌና ወጣት ታድሎ ሞገስ እንደሻው በጃንካው ቀበሌ ጽንፈኛው አካል ከሆነው ከአቶ ማሩ ኪዲየ ጋር በጫካ ሲንቀሳቀሱ የነበሩ ህግ ርቀው የነበሩ አካላት ሰላምን ምርጫቸው በማድረግ በምረት ወደ ሰላም በመግባት ከህብረተሰቡ ጋር መቀላቀላቸው ነው እየተሰማው ማለት ነው። ወደ ሌላ ዜና ስናልፍ ከፍተኛ የሀገር መከላከያ ሰራዊትና አዛዦች፣ የፖለቲካ አመራሮች በጎዛመን ወረዳ ጭምር ጭመት በረሃ ኦፕሬሽን እየሰራ የሚገኘን የአገር መከላከያ ሰራዊት አድማ መከላከል እንዲሁም ጥምር ጦሩም ጎብኝተዋል። የሀገር መከላከያ ሰራዊት ስድስተኛ አዛዥ ሜጀር ጀኔራል ብርሃኑ ጥላሁን፣ የ ስድስት መቶ ሁለተኛ ኮር አዛዥ ብርጋዴር ጀኔራል ሶፊያ ሙሀመድ፣ የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርሌይ ብርሃኑ ያመራ አድመ መከላከል ፖሊስ አራተኛ ሻለቃ አስተባባሪ አዛዥ ኮሚሽነር ግርማ፣ የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ቢምረው አሰፋ በቦታው ተገኝተው የወገን ጦር በማበረታታት የቀጣይ አቅጣጫ እየሰጡ ይገኛሉ ማለት ነው። የሰላሳ ስድስተኛ ሻለቃ አድመ መከላከል ፖሊስ አዛዥ ዋና ኢንስፔክተር በሪሁን ውዱ እንደገለጹትም የአድመ መከላከል ፖሊስ ከሀገር መከላከያ ሰራዊት፣ ከፌዴራል ፖሊስ፣ ከጥምር ጸጥታ ኃይሎች ጋር በመጣመር ህገ ወጡ ቡድኑ ላይ እርምጃ በመውሰድ ታጣቂ ቡድኑ ይጠቀምባቸው የነበሩ የተለያዩ ቁሳቁሶችን በቁጥጥር ስር ማዋል መቻላቸውንም ነው የተናገሩት ማለት ነው። እንዲሁም በአጎራባች ሱዳን አካባቢ ሲንቀሳቀሱ የነበሩ ወንድሞቻችንም የመንግስትን የሰላም ጥሪ ተቀብለው ገብተዋል ማለት ነው። በአጎራባሽ ሀገር ሱዳንና ታላቁ ኢትዮጵያ ህዳሴ ግድብ መገኛ በሆነው ጉባ ወረዳ የተለያዩ ስፍራዎች ሲንቀሳቀሱ የነበሩ ታጣቂ ኃይሎች ትጥቃቸውን በመፍታት ወደ ክልሉ ገብተዋል። ሻዕባን አባስና ባድቆ ሳኝ በተሰኘ ግለሰብ ይመሩ የነበሩ እነዚህ ታጣቂ ኃይሎች ወደ ሰላማዊ መንገድ መመለስ ለበርካቶች በምሳሌነት የሚጠቀስ ነው። በመሆኑም እንደ መንግስት የክልላችን ሰላም በማረጋገጥ ና በማጽናት ከታጣቂ ኃይሎችና ከሽፍቶች እንቅስቃሴ ነጻ የሆነ ክልል ለመፍጠር የጀመርነው ጥረት የበለጠ አጠናክረን የምናስቀጥል ይሆናልም ነው የተባለው። ውድ የቻናሌ ቤተሰቦች አሁን የደረሰኝ አዳዲስ መረጃ ይህን ይመስላል። በአዲሱ መረጃ መመለስ ነው የሚሆነው። እስከዛ ግን ላይክ፣ ሸር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ